ዘመን እንደናችሁ እንግዲህ ዛሬም አንድ አጠር ያለች ቪዲዮ ናት። በነፃ ትንሽ ቢሆን ዶላር የምታገኙበት ነው ማሳያችሁ። ስለዚህ ወደ ባይናንሳችሁ ትሄዳላችሁ። ከባይናንስ ላይ ከገባችሁ በኋላ ምን ታደረጋላችሁ፣ እዚ ላይ ሞር የምትላለች እችን ትነካላችሁ ማለት ነው። ሰዎችን ክሊክ ስታደረጉ እንደዚህ ይመጣላችኋል። ከዚህ ውስጥ ምን የምትለውን ትፈልጋላችሁ። ከዚ ላይ ለርን ኤንድ ኤርን የምትለዋን ትፈልጋላችሁ እዚህ ላይ ማለት ነው። ስክሎር እያረጋችሁ መፈለግ ትችላላችሁ ማለት ነው። እዚህ ጋ እንደምታዩት ለርን ኤንድ ኤርን የሚላለ ክሊክ ታደርጋላችሁ። በማለት ስለዚህ አሁን እንደዚህ ይመጣል ማለት ነው። ከዛ እስክሎር ታደረጉና ይሄኛውን ስታርት ኤንድ ለርኒንግ የሚለውን ትነቁታላችሁ ማለት ነው። እንደዚህ ሲመጣላችሁ አሁን ስታርት ኩይዝ የሚላለ እሱን ኩይዝ እንወዳለን ማለት ነው። እንደዚህ ሲመጣላችሁ ሌጅስተር ስታደረጉት እንቢል ሌላችሁ ይችላል። ምን ታደረጋላችሁ መሰላችሁ ከዚህ ላይ እኔን ምስል አጋጣሚ ማለት ነው ይህችኛዋን ክሊክ ታረጓት አላችሁ ይህችኛዋን ቀስቶሆን የያችሁ ነው አይደለ? ሁለት አሉ። ስለዚህ እናንተ የምታደርጓት ችኛዋን ማለት ነው። ይኸው እችን ክሊክ ታደረጋላችሁ ማለት ነው። ሰው እንደዚህ ታረጉት፣ አሁን ከላይ ያለውን ተመልሳችሁ ስታርት ኩዝ የሚለውን ስትነኩት ቀጣይ ይከፍትላቸዋል ማለት ነው። እንደዚህ ይመጣላቸዋል። ከዛ እነዚህን ኩዞች መልሳቸውን አስቀምጥላቸዋሉ ማለት ነው። ወይም እዚህ ላይ ቪዲዮን እያያችሁ ፖዝ እያደረጋችሁ መስራት ትችላላችሁ። አለዛ ቴሌግራም ላይ ይለቅላቸዋሉ። ከዚህ ላይ መልሱ ይሄ ነው ማለት ነው። ፖር ዩዚቢሊቲ ኤንድ ሊሚትድ አክሰሲቢሊቲ የሚለው ማለት ነው። ስለዚህ አሁን ከእናንተ ጋር እንትኑ ኦርደሩ የተለያየ ሆኖ ነው የሚመጣ። ከኔ ላይ መጠው ከእናንተ ላይ ላይ መጣ ይችላል። ስለዚህ ምንድን ነው ጥያቄውን ታዩና ከዛ ውስጥ ፈልጋችሁትን ማለት ነው። ስለዚህ ቴሌግራም ላይ መልሱን ሙሉ በሙሉ አስቀምጥላችኋለሁ እዚያ ላይ ማየት ትችላላችሁ። ሰው ይሄ ነው የሚሆነው ማለት ነው። ከዛም ቀጠል ሳሚት የምትለዋን ክሊክ እናደርጋለን። ከታች ሳሚት የምትላለች እሷን ክሊክ እናደርጋለን። ከዛም ቀጠል ኔክስት ኩዌሽን የሚል አለ፣ ኔክስት የሚለውን እንነካለን ማለት ነው። ላይ ይሄኛው ነው የመጀመሪያው ነው የሚሆን ሳሚትሮና ሳሚትሮ ታላችሁ። አሁንም ኔክስት የምትለዋን ሳሚትሮና ኔክስት ሳሚትሮና ኔክስት ከዛ አሁን ኔክስት እሺ፣ ኡዝሌ እንትኑ የምርጫው መልስ እና ጠያቄው የተለያየ ነው፣ ከሁላችሁ ላይ የሚሆነው ማለት ነው። ስለዚህ መልሱን ብቻ እንትን እያላችሁ ማስገባት ነው ማለት ነው። እዚህ ጋር ኦቨር 2024 አሁን ይሄ ወይ ሁለተኛው ወይ ሶስተኛው ላይ ወይ ደግሞ ዲሌይ ሊሆን ይችላል ከእናንተ ጋር ማለት ነው። ስለዚህ ከኔ ጋር አንደኛ ላይ ነው የመጣው። ከሌላ ላይ ያየሁትኝ ይሄኛው መጨረሻ ላይ ሆኖ ነው የመጣው ሰው። ስለዚህ የምናደርጋለን ይሄንን ሁለቱ ሰባ አራት የሚለው መርጣለን ማለት ነው። ከዛውንም ሳሚት እንላለን። ኔክስት ኩዌሽን እሺ። እዚ ላይ ከሀያ ሶስት ነው የሚለው ማለት ነው። ከዛ ሳሚት ሳሚት እንልና ኔክስት እንላለን። ዱዋ ስክሽን ይላል በነገራች ጥያቄውን እያነበኩት አይደለም። ከአሁን በፊት ያለውን እስኖ ላይ ስለምታዩት ችግር ያለውን ከዚ ላይ ዩዚንግ ኪአር ኮድ ኦር ዲፕ ሊንክስ የሚለውን ተመርጣላችሁ ማለት ነው። ይሄኛውን ማለት ነው። ቀድምድነገራዎች የተለያየ ስልሜ ከእናንተ ላይ ብዙንት እዳ ማየት ያለባቸው ጥያቄውንና ከዚህ ላይ ምርጫውን ያልኩትን ማለት ነው። ሱን ነው ወንድም ማለት ያለባችሁ፣ ሶች ዋን ክሊክ እናደረጋለን። እዛ መቀጠል ሳሚት እንላለን። አሁን ኔክስት እንላለን። ኔክስት ኩዌሽን እዚህ ጋር ዋሌት ኮኔክት ቶክን ደብሊዩ ሲቲ ይላል። ስለዚህ አድቨርታይዝ የሚለው ነው የሚሆነው ማለት ነው። አድቨርታይዝ የሚለውን ትምህርቱና ሳሚንት ትሉታላችሁ። አሁንም ኔክስት ኩዌሽን እንላለን። ሶ ሰባተኛው ላይ ደርሰናል።

ፌስቡክ ላይ ውሀት ኢንቲቲ ነው ኦቨርስ አይንም ማንበብ አይጠበቀኝ። በነገራችን ላይ ጊዜው እንትን ለማለት ነው ምቆጣ ዋና ጥያቄውን እያያቸው ከእናንተ ላይ ስለሚኖር መልሱን ከዚህ ጋር የሚሆነው ይሄኛው ነው ማለት ነው። ዋሌት ኮኔክት ፋውንዴሽን የሚለው ማለት ነው። ሰዎችን ክሊክ እናደርጋለን። በመቀጠል ሳምንት እናታለን ማለት ነው። ከዛ ቪው ሪዛልት ይላል ማየት እንችላለን ሪዛልት የሚለውን ስለዚህ ዩዝ ኮምፕሊትድ ይላል፣ ቲንኪ ዩር ፓርቲስፔት ይላል እንደምታዩት ሪፈር ቱ ዘ ፔጅ በአርባ ስምንት ሰዓት ውስጥ እንትንላቸኋል የሚሰጣችሁን ያሳውቃችኋል ማለት ነው። ስለዚህ እንዘርጋችሁ ሟልታችሁ ማግኘት ይችላላችሁ መልሱ ከዚህ ላይ ቴሌግራም ላይ ለቅቅ ያላችኋለሁ እዛ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ቴሌግራም ላይ ኒውቲዩብ የሚላለ ከዛ ላይ ገብታችሁ ሁሉንም ለቅቅ ያላችኋለሁ። እነዚህን እየገባችሁ ማየት ትችላላችሁ። ቪዲዮን ፖዝ ለማድረግ እንትንላችሁ ከሆነ አነዛ ቪዲዮን ፖዝ እያደረጋችሁ የተመለሳችሁ እያያችሁ መስራት ትችላላችሁ ማለት ነው። ስለ እንደዚህ ያለች አዳዲስ ነገር ሲኖር እንደለቅላችሁ ሰብስክራይብ አድርጉ ለእኔ ስለሚጠቅመኝ ለእናንተ ምንም ጉዳት ስለሌለው ሰብስክራይብ እያደረጋችሁ በሌላ ጊዜ እስከምንገናኝ አመሰግናለሁ። ያልገባችሁ ካለ በቴሌግራም ልታወሩ ትችላላችሁ። ኮሜንትንም አድርጉኝ። ቻው።